ሰዓት እንደው ደካማ ለሆነ ሰው ሁለት ሰዓት ተኩል ይፈጅበታል። እንደገና ደግሞ ከዚህ አስከሬን ተሸክሞ ያው መጓዝ በጣም ስለዘገነነን ስለከበዴን ጊዜ ተሸክመን እዛ ድረስ ይሄድን እያሉ እያማረሩ እኛም ተሳቀን ነበር ብለዋል። ለነዚህ ሰዎች መሬት ለውጥ ሰጥተን ይህች ቤተክርስቲያን ተቆረጠ። ሰላምታችሁ አያሌ መንግስት ይባላለሁ። እሺ፣ የዚህ ቤተክርስቲያኑ የስራ ድርሻ ኃላፊነት ያው የህንፃ ኮሚቴ ሰብሳቢ ነኝ። ጠጠራምባ አቡነ ገብረ መንፈስ ቅዱስ የሚባለው እሺ፣ መቼ ዓመት ምረ የተመሰረተው? እንዴት ነበር አመሰራረቱ? እንደው ከዚ በፊት ይሄ ቤተክርስቲያን ከመመስረቱ በፊት የት አካባቢ ይሄዳችሁ ትገለገሉ ነበር የሚለውን እስኪ ጠቅለል ያለ ሀሳብ ነገር። ጥሩ ነው ጥያቄህ በእርግጥ እኛ ይህን እንዲመሰረት ያደረግነው በ2012 ነው። ለነገር ግን አገልግሎት ስናገኝ የነበረው ጅፋ መድሀን ያለም የብረታቦት ነበረ ያው ቢያንስ እንደው ደካማ ለሆነ ሰው ሁለት ሰዓት ተኩል ይፈጅበታል። መንጎ ይ እንደገና ደግሞ ከዚህ አስከሬን ተሸክሞ ያው መጓዝ በጣም ስለዘገነነን ስለከበድን እዚህ ላለው ህብረተሰብ ደግሞ እንዲሆንባቸው ምን ሆን ለከት በቃ ይችን ቦታ ጭስ አንሰጣቸዋለን ይሄ ነገር ተሆነማ እኛም ተሸማ አረፍ ነው ሚል እንዲመሰረት ተደረገ። እናንተ ሁልጊዜ ተሸክመን እዛ ድረስ ይሄን እያሉ እያማረሩ እኛም ተሳቅም ነበር፣ ብለዋል አሁን ግን እንደነሱ እዚሁ በቤታችን አካባቢያችን አሁን ማረጋ አይተናልኛ። በትክክል እሺ። ይሄ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሲመሰረት የነበረው ውጣውረድ ምን ይመስል ነበር? እንደው ህዝበ ክርስቲያኑም ቦታውን ለቆ ለቤተክርስቲያን እንደሰጠ የተወሰነ መረጃዎች አሉና። እሱ ጋር ተያይዞ እንደ እንዴት ነበር የአካባቢው ማህበረሰብ ደስታው? እሱን እስኪ የተወሰነ። በተለይ እኛ ህዝበ ክርስቲያኖቹ እዚህ ቦታ ላይ መሰረተልን ብለን ከቀበሌ እስከ ወረዳ በምንሄድበት ሰዓት ብዙ ተጽዕኖዎች ነበሩ፣ ብዙ ተጽዕኖዎች። እነዚ ተጽዕኖዎች ደግሞ እኛ ራሳችን ተቋቁመን ይሄ ቦታው ጭጭሳ ቢሆን እንደዚህ ደግሞ የግብር መሬቶች ነበሩ። ለነዛ ለግብር መሬቶች አንዱ እኔ ነኝ፣ ሁለተኛ ፍሳት አደሰ፣ ሶስተኛ ተገኛ ማረ፣ አራተኛ ሸቱ ካሳው የተባለ ሰዎች መሬታችን ሰጠን። ለነዚህ ሰዎች መሬት ለውጥ ሰጠን። ይህች ቤተክርስቲያን የተቆረጠች ተቆረጠች። ስለዚህ አሁን እንደው ህዝቡ በመመሰረቱ ምክንያት የአካባቢው ማህበረሰብ ምን ተሰማው እርሶን ጨምሮ? አይ በጣም ደስታ ደስታ ደስታ። እኔ ምን ልበልህ፣ እኔ አሁን ጠዋት ተይይ ተምኝታ ተነስቼ መጥቼ ተሳልሜ በመሄዴ ሃይማኖቴን በማገኘቴ ከፍተኛ ደስታ ነው። በእውነት እግዚአብሔር ያውቀዋል። መቼም አባቶቻችን ይህንን ሳያዩ በመዲያቸው ብቻ ነው የማዝነው። ይህንን ሳያዩት እንዲህ ነበር ብለው ሳይሉ መዲያቸው ብቻ ነው ያው የሚጸጸጠ፣ ለሌላው ደስተኛ። ስለዚህ ህዝበ ክርስቲያኑ በጣም በጥሩ ሁኔታ ቢያንስ በቀን አንዴ ተሳልሞ ይውላል ማለት ነው ቤተክርስቲያን። ይሄ በጣም ጥሩ ነገር ነው። ያው መጀመሪያ አካባቢ ያው መቃኞ ነበረችና ትንሽ የቀጠላችሁበት ይመስለኛል። በፊቱ ከነበረችውና ትንሽ ሰፋይ ማለት እድል አላት። አሁንም ይሄ ግን በቂ አይደለም ለዚህ አካባቢ ማህበረሰብና ይሄን ቤተክርስቲያን ለማሰራት የተለያዩ እህቶች ማህበረን ህሚያ የሚባል የበጎ አድራጎት ማህበር በዚሁ በአካባቢው ማህበረሰብ በተወለዱ ልጆች አንዳንድ አድቃና ኦርቶዶክሳዊያን አማካኝነት ተመስርቶ የተወሰኑ እንቅስቃሴዎችን እያደረግን እንገኛለንና አሁን በተለይ ደግሞ ቅድሚያ ልንሰጠው የሚገባም ብለን ያሰብነው አጥር ማሳጠር ነው እና እናንተም የተወሰነ ዝግጅት እንዳደረጋችሁ ባህርዛፍ እንደተቆረጠ ሰምተናል። ከኛ ደግሞ የሚጠበቀው ለአጥሮ የሚያስፈልገውን ግብአት ማቅረብ ነው። የጉልበት ሌሎች ጉዳዮችን የእንጨት ምናምን መሰል ጉዳዮችን እናንተ ናችሁ የሚጠበቅባችሁ ና ለዚህ ያደረጋችሁት ዝግጅትስ ምን ይመስላል? እንደው በቀጣይስ ምን የምትታገዙ የተሻለ ነው ቤተክርስቲያኑ አሁን ካለበት የመቃኞ ቤተክርስቲያን ወጥቶ የተሻለ ቤተክርስቲያን ይሰራ ዘንድ የእናንተ አስተዋጽኦ ምንድን ነው? ሌላውስ ምን ቢያግዛችሁ ይሻላል? የሚለውን እስኪ እሱ ወንድሜ ያኛውን በእርግጥ ይሄ ለዚህ ለቤተ ክርስቲያን ሕዝቡ አናሳ ነን ያለነው ቁጥራችን አሁን በትክክለኛ ስራ ላይ ተንቀሳቅሰን የምንወጣው ቁጥራችን ሀያ አምስት ነበር። አሁን ከሀያ አምስቱ በሞትም ለየት እየተባለ አሁን ወደ ሀያ ሶስት እየደረስን ነው ይሁንና እንዲ ወደ በትክክለኛ ለስራ የምንወጣው ከ15 አመት፣ ብዙ ደካማ ነው። ግን በውስጣችን ያው ልጆች ነበሩ፣ እነዛ ልጆች ነበሩ። ለዚህ ለስራ ለዚህ ለቤተክርስቲያኑ የሚያቋቁሙ ልጆች ነበሩ። ያው መቼም የእንጀራ ጉዳይ ስለሆነ ሁሉም በየስርፋው እና በየመስኩ ሲሄዱ፣ ያው የጉልበት ናሳ አለብን። አብሪ ጓደኞች እነሱን ለምን ይርቲ ብዬ ልክ ቤቴን የራሴን ቤት እንደምሰራ አድርጌ እነሱን ለምን እንዲማሰራ ነው። አሁን ቀጣይ ማለት ነው። ለምሳሌ አሁን ሲሚንቶ ቢያስፈልግ አህያ ተመልካጅሎ አህያ ለምነህ አህያ ሲሚንቶ እንዲያመጣ እናደርጋለን። እንጨት አሁንም ማጋዝ፣ አሁን አንድ የተወሰነ እንጨት ለማጋዝ አሁን ያው ጉልበት ያንሰናል። አሁንም ሰዎቹን፣ አካባቢዎቹን ባካችሁ እያልን በልመና መልክ እንትን እያልን ነው። እንደገና ደግሞ የራሳችን በጀት ቁና ቁና ህል እናዋጣለን በሚል ውሳኔ ወሰናል። በዛ ውሳኔ መሰረት አምና በዋጣ ነው ይችን አዳራሽ በግማሽ ብዙም ባንገፋም ለዕለት ለሚሰራው ሰው ያበላንበት ሁኔታ አለ። ምሳሌ ለምሳ ለራት እያረግን እንደዛ አድርገናል። እንደገና አሁንም ደግሞ በጅተናል። አሁን እየቆጠብን ነው። አሁን ያላስገቡትን አስገቡ እያልን ነው። ያስገቡትም ተገብቶ ተቀምጧል። አሁን ለምሳሌ አሁን ለዚህ አጥር ወይም ለዘ ለቤተ ክርስቲያኑ ሰው ስንለምን የግድ በልቶ ነው ሰው የሚሰራውና እባካችሁ ብለን የምንለምንበት ወደ ጠላ አርገንም ሆነ ምንም አርገንም ሆነ ዳቦም ጋግረን ሆነ እንትን ለማለት ያው እቅዱ አለን። ተንቀሳ እንቅስቃሴው አለን አለ በስርዓት አለ። እና እኛ ባለሙሉ ተስፋ ነን። ግን ቀጣይ እኛ አሁን አገልጋዮቹ አሁን እየደከማቸው አምሳሌ አገልጋዮቹ ቄቶቹ በተለይ አዎ፣ እዚህ ላይ ዘቆናትና ካህናት እንደተባለው በጣም ቢያንስ ሁለት ሰዓት የእግር ጉዞ አድገው ነው እዚህ መጥተው የሚያገለግሉት። እና ምንም አይነት ዲያቆን ምንም አይነት ቄስ በዚህ በአካባቢው ላይ የለም። ስለዚህ ይህን ለመቅረፍስ ምንድን ነው የአካባቢው ማህበረሰብ ሀሳብ እንደው በዚሁ አያይዘው እንድነግሩልን? ይህ ምናልባት አሁን በእኛ ሞክረን ነበር እዚህ አንድ የሆነ መለኩሴ ሰውዬ፣ እኛንም የሚሰብክ እንደገና የሚያጥንልንም አንድ ሰውን እንቀጥላለን ብለን ሞክረን ነበር ግን ካለን በጀት አንጻር ማነስ የተነሳ አሁን ሰውም ለመቀጠር አቅማችን ምሳሌ አሁን ጊዜው ውድ ስለሆነ አሁን አቅማችን ስለማይፈቅድልን በሚል ወደ ኋላ አረግጠናል። አሁን እንደዛ አይነት ነገር ቄሶችን ማፈላልጉልን እዛ አንድ ሰው ካልተቀመጠ እናንተ ከዛ መታችሁ ምንም መፍትሄ አልሰጣችሁንም። እንደገና ደግሞ የማመጡበትም ጊዜ እየታጎለብን ነው በወር አንድ ጊዜ በወር አንድ ጊዜ መታቸው እንኳን የታው በተለይ አሁን እቺን ግንቦት ወርን አሁን እንሰጋለን። በግንቦት ወር ጊዜ ቅዳሴ የሚባል ነገር አይደለም ቅዳሴ እንደ መታው አይችልም። በጣም የሚገርማቸው እና ስለዚህ ያ ነገር አሁን ይከሰትብናል እያልን ስጋት አለ። እኛ አሁን ወረዳ ቤተ ክህነት ዲናንከስ የሰዎቹን ድካምና እንግልት እኛም በራሳችን ባጥ ባወራችን እየተን ያለው ነው። ነገር ግን አዳራቸው ነው ይያክሉ ነበረ ጋር ፍቃድ ሆኖ እዚህ እንደው የሚቀጥርልንም ብናገኝ በጣም ደስተኛል። የሚቀጥርልን ብናገኝ እኛ ፍቃደኛ ነን። ሰውየውን አንከባክበን ሁሉ ነገር አድርገን ለማለት እኛ ፍቃደኛ ነን። ስለዚህ ቦታው ላይ መምህር ቢቀጠር ልጆቻችሁን ሰጥታችሁ ለማስተማር ዝግጁ ናችሁ? ፍቃደኛ ናችሁ? ቦታስ ከምን አንጻ እንደው ቦታ የማመቻቸት በተለይ ምናልባት ይህን የሚሰማ መልካም ልቦና ያለው ኦርቶዶክሳዊ ከሰማና እኔ እችላለሁ የሚል ቢኖር ቦታውን፣ ቀለቡን፣ ሌሎች ጉዳዮች እንዴት ታደረጋላችሁ? ደሞዙን ምናልባት በቀና ኦርቶዶክስ ያ ሊሸፈን ቢችል እንኳ እዛ አንድ የአብነት መምህር ቢኖር በዛው እያስተማረ ተተኪ ዲያቆናትን እያፈራ ቀጣይ ደግሞ ይህችን ቤተክርስቲያን ሊያገለግሉ የሚችሉ ካህናት እስከ ማፍራት ድረስ ሊደርስ ስለሚችል ልጆቻችሁ ምናልባት ወጣት ልጆች አሏችሁ በየአካባቢ ያሉ ሰዎች የመስጠት እድላቸው ሰፊ ነው። እንዴት ነው? እሱ አሁን እኛም ያልነው አሁን መሪ ከጠር ወይም አንድ ያገልጋይ ከጠር የምንለው ልጆች ለማስተማር ለማውጣት እና ለማስተማር አለ። እዛም ለምን ዝም ብሎ እዚህ ለእኛ ሊሰብክና ሊቀመጣል ነው? እኛ ልጆቻችንን ከወዲሁ ሀ ብሎ አስቆጥሮ እንዲወጡልን። ይሄ ቦታ ከዙ ከኛ ካልወጣ የመጨረሻ ድሉ የመነመነ ይሆናል። እኛ አሁን ፍላጎታችን ከዚህ ከኛው የሆነ ሰው ይወጣልን በጣም ደስለኛ ነው። እና ስለዚህ ቦታ አለ ያም ባይሆን ደግሞ እኔ ራሴ እኔ ቦታ ላይ አረጋ ሰውየውን ቤት ሰርቼ እኔ ቦታ ያረገዋል እኔ ጋር አረገዋል ችግር የለብኝም። ከቴ እንደዚህ አይነት ሰው ካገኘ ማለት ነው። ሌላው ለቀለቡ ለምኑ ለሚባለው ቀለብ የግድ አማኙ መቻል አለበት። እንዴት የሚባል ምሳሌ አስራት በኩራት በዓመት አንድ ቁና ጤፍ ቢያወጣ ያን ሰውዬ ለዓመት ቀለቡ ይሸፍናል። ለቀጣይ ደግሞ እንደዛው እያደረግን ሰውየውን አንከባክበን መያዝ ይሄ በከኛ ይጠበቃል። ጥሩ ያው ቦታው በጣም ላብነት ትምህርት በጣም ምቹ ነው። እንግዲህ ይህንን በማየት ይህን ቪዲዮ የሚያዩ ወንድሞች፣ አባቶች፣ እህቶች አጠቃላይ በመልካም ቀና አስተሳሰብ አስቦት ለራሱ ለዚህ ለቤተ ክርስቲያን የሚሆን መምህር ከቀጠሩልን ቦታው በጣም ምቹ ላብነት ትምህርት በጣም ምቹ ነው። ክርስቲያኖችንም ከማገዝ አንፃር ከብዙ ነገር አንፃር በጣም የተሻለ ስለሆነ እንግዲህ እግዚአብሔር ረርቶ እዚህ መምህር የሚመጣ ከሆነ እናንተ ሁሉን ነገር ለማዘጋጀት ዝግጁ መሆናችሁን ገልጻችሁልናል። መልካም። ከዚህ በመቀጠል እንግዲህ ቤተ ክርስቲያኑ በጣም በዋናነት ያለበት ችግር ምንድን ነው? አሁን በቀጣይ ልናግዛችሁ የምንፈልገው ነገር ምንድን ነው? እንደው ምን ብናግዝ የተሻለ ነው?

የክርስቲያኑ አማኝ ጥቂት በመሆኑ የጉልበት እገዛ ምእመናኑ እንዲያግዘን ብለን ሪፖርት ጽፈናል። አሁንም ወደ ስራ ስንገባ እግዚአብሔር ደግሞ እነዚህን ልጆች በየሰፈ ያሉትን እግዚአብሔር ለቁም ነገር ያብቃልን ጤናቸውን የሚስጥልን ይህን ታሳቢ አድርገው ይህን ታደረጉልን። ያው ገኒ ያው ገኝ ባለመኖራችን ይችም ጸበል ታስባ

ቦታ እና ጥሩ እሺ። ስለዚህ አጥሩን በቅርብ የማጠር እንቅስቃሴ ላይ እያሰብን ስለሆነ ለአጥሩ የሚያስፈልገውን ግብዓት እናንተ አዘጋጅታችኋል። የሚጠበቀው ደግሞ ማህበረ ነህምያ የበጎ አድራጎት ማህበር የቻለውን እንግዲህ ከተቀና ወንድሞች እህቶች የሰበሰቡን ገንዘብ ለአጥሩ የሚያስፈልገውን ሽቦ አዘጋጅቶ እየጠበቀ ነው የሚገኘው። ሌሎችም እንግዲህ ይህን ቪዲዮ የምታዩ ወንድሞች እህቶች በዚህ መልካም ሀሳብ ውስጥ እንድትሳተፉ መልእክታቸውን እያስተላለፉ ይገኛሉ። ቤተ ክርስቲያኒቱን እንግዲህ እንደምታዩት መቃኘው ቤተ ውስጥ ነው ያለችው። እንደ ተሰርቶ ለማየት ሁላችንም በጣም እየጓጓን ስለሆነ አጠቃላይ ለድጋፍ ለሚያደርጉ ወንድሞችና እህቶች መልእክት ካለ እኔ መልእክቴ ምንድን ነው፣ እግዚአብሔር ፍቃዱ ሁኖ የመዛነኝ የልጆች እድል እና ሀብ እግዚአብሔር ይስጥልን። በጣም ደስ ብሎናል። እኛንም ደስ እንዳለን እነሱም ይህንን ቤት ተሰርቶ ወይም ይሄ ቤተክርስቲያን ተሰርቶ ቢያውት እና የእንደኛው ደስ ይላቸው ቢሆንልኝ እኔ ፈቃደኛ ነኝ። ለነገር ግን አሁንም ቀጣይ ለሚሰራው ስራ ሁሉ በቃ እነሱን ግንባር ቀደም ሆነው እያሰብን ነው። እኛም እንደነሱ ግንባር ቀድሙ እንደምንሰራ ባለሙሉ ተስፋ ነው። ስለዚህ እንዳያግዟችሁ ጥሩ። አዎ እና ስለዚህ አጥርንም ይያግዙ እና ምናልባት አሁን ለምሳሌ የአጥር ሲታጠር እኛው ሙያተኛ እንደው በበረከትም ከተገኘ ያው በየአቅጣጫው የበረከት ስራ እንዲሰራ አደረግልን። ራሱ አሁን አናጺ እኛ እንስራው ብለን አስተጣጠሩንም አይተነው ስለማናውቅ ያው ይኩበት ከዛ አናጺ ይችላል ስለሚገጥመን አመሰግናለሁ። ይስጥልን ስለነበረው ቆይታ ከልብ አመሰግናለሁ።